ብስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የመላእክት አለቃይ ቅዱስ ራጉኤል በዓል በሚከበርበት በመጋቢት አንድ ቀን የሚነበብ የሚጸለይ ድርሳን ይህ ነው። የመላእክት አለቃ ቅዱስ ራጉዌል ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። በልብነ ድንግል ዘመነ መንግስት ስሙ ግራኝ የተባለ አንድ የእስላም ወገን በእግዚአብሔር ትእዛዝ በኢትዮጵያ ተነሳ። አብያተ ክርስቲያናትን ሁሉ አቃጠለ። ክርስቲያኖቹም ሁሉ ሀገራቸውን ለእስላሞቹ እየለቀቁ እንደ ሌላው ሀገር ተሰደዱ። በዚያን ጊዜ ንጉሱ ልብነ ድንግል በሱባኤና በቀኖና ወደ ፈጣሪው አቤቱ ይቅር በለኝ በማለት በብዙ ሐዘንና ትካዜ ለመነ፣ ጸለየም። አምላክን የወለደች እመቤታችንንም በደሌን ሁሉ ይቅር ይለኝ ዘንድ ወደ ተወደደ ልጅሽ አማልጅኝ እያለ በፍጹም የምስጋና ጸሎት ተማለደ። ከእለታት በአንድ ቀንም የጸለየ ሳለ እመቤታችን ቅድስት ድንግል ማርያም መልአከ ብርሃና ቅዱስ ራጉኤልን ቅዱስ ጊዮርጊስንና አባታችን አቡነ ተክለ ሃይማኖትን አስከትላ መጣች። እርሷ ይቅር ባይናትና ከዚያም ንጉሱ ልብነ ድንግል እኔን ሳትወደኝ፣ ምስጋናዬንም ስለ ምን ትናገራለህ? ከእንግዲህ ጸሎትህንና ልመናህን አልሰማህም፤ የአባትህ የወዳጄን የናወድን ትእዛዝ አቃልሃልና አለችው። ዳግመኛም ልጄ ወዳጄ በአገልጋዩ በዳዊት አንደበት የአጣንን ቅባ ጸሎት አልቀባም፣ አልቀበልም የሚያለውን አልሰማህምን? አለችው። ንጉሱ ልብነ ድንግልም አምላክን የወለደች እመቤታችን ድንግል ማርያምን ድንግል ሆይ አባቶቼ ዘራ ያዕቆብንና ናወድን አስበሽ ኃጢአቴንም ይቅር ብለሽ አማልጅኝ እያለ ለመነ። በዚያን ጊዜ እመቤታችን ከእንግዲህስ በነፍስ ትደሰታለህ እንጂ በስጋህስ በኩል ከባድ ሐዘን ያገኘሃል፣ በስደትም ትሞታለህ አለችው። ዳግመኛም ልብነ ድንግል ሆይ ፈጥነህ ንስሐ ግባ፣ መንግሥት ከወዳጄ ከናወድ ዘር እንዳይጠፋ ከልጄ ቃል ኪዳን ተቀብያለሁና አለችው። የልጆችምህ መንግሥት እንዲህ ነው። ቃሌን ጠብቀው ቢገኙ ልጄ ያነግሳቸዋል። ቃሌን ባይጠብቁ ግን መንግሥታቸውን ያጠፋል፣ አገራቸውም ለባዕድ ወገን ትሆናለች አለችው። ንጉሡ ልብነ ድንግልም አምላክን የወለደች መቤታችን ማርያምን የመሞትበት ሀገር ወዴት ነው? ልጆቼስ ለመንግሥት የሚነሱት በየት አካባቢ ነው? አላት። መቤታችንም ከእንግዲህስ ይህ ከኔ ጋር ያለው መላከ ብርሃናት ራጉኤል ይንገርህ ስትል መለሰችለት። ይህንንም ተናግራው ከእሱ ተሰወረች። ከዚህ በኋላ ንጉሱ ልብነ ድንግል ትነግረኝ ዘንድ የተላከውን መልእክት ንገረኝ በማለት መልአኩ ቅዱስ ራጉኤልን ጠየቀው። ነገር ግን ያለምንም ምንም ማስፈራራትና ማስደንገት ትነግረኝ ዘንድ አምላክን በወለደች በመቤታችን ድንግል ማርያም አማጽንሃለሁ። ከተወለድኩ ጀምሮ እስካሁን ድረስ ከቶ እንዳንተ ያለ አስፈሪ ፍጡር አላየሁምና ገና ገጽህንና ፊትህንም ሰይፍህንም ባየው ጊዜ ፍርሃትና ድንጋጼ ይዞኛልና አለው። ዳግመኛም ንጉሱ ልብነ ድንግል መልአከ ብርሃናት ቅዱስ ራጉኤልን አንተ ማነህ? ተፈጥሮህስ ከምንድን ነው ከመሬት ነው ወይስ ከመብረቅ ሲል ጠየቀው። እርሱም ስሜ በእርሷ አይጠራ ዘንድ በሀገረ ማርያም አደሸዋ አዳስጣዋ የምትባል የደብረ ልደታን ቤተ ክርስቲያን የሰራ የአባትህ የናወድ ወዳጁ የምሆን ራጉኤል መልአክ ነኝ አለው። ይህችውም በትምህርቱና በጸሎቱ ብርሃንነት ለመላ ኢትዮጵያ በማብራት ጨለማን ያራቀው ከእውነተኛው አባት ከተክለ ሃይማኖት በመንፈስ ቅዱስ የተወለደ ከሸመጀን ነብሪ ወገን የሚሆን የበኪሞስ ልጆች የጽዮን አገልጋዮች የአክሱም ካህናት አገራቸው ናት። አሁንም እነግርህ ዘንድ ያለ ፍርሃት ስማኝ የሚያስፈራ እሳታዊና ነበልባላዊ ተፈጥሮ ወይም ፈጽሞ አያስደንግጥህ። አንተ የወዳጅ የናወድ ልጅ ነህና በቃል ወይም በንባብ የምነግርህን አስተውል። ነገር ግን እነርሱንም በሚስጥር ጽፍልሃለሁ በሚስጥር ጽፍልሃለሁ አለውና ከዚህ እንደሚከተለው ጻፈለት። የጽህፈቱን ቃል እንዲህ የሚል ነው፤ ሚ ይሸጣል፣ ገ ይነግሳል፣ ፊ ይሞታል። ያ የተባለው ግን ቸር ጻድቅና የታመነ የአባት አብርሃም አምላክ የእግዚአብሔር ሀገር በሰላም ተጠብቃ ትኖር ዘንድ እስከፈቀደ ድረስ በሀገሩ ላይ በሰላም ይኖራል። አንተም ከዚህ በኋላ አስራ ሁለት ዓመት በስደት ትቀመጣለህ። ባህሪያት የቀነኗ ስርዓትም ንስሓ ብትገባ የአባት የአብርሃም አምላክ ይቅር ይልሃል። እርሱ መሐሪ ይቅር ባይ ስለሆነ የሰው ልጆች ንስሓ ሳይግ የሰው ልጆች ንስሐ ሳይገቡ ይሞቱ ዘንድ አይፈቅድምና። ስለሆነም በቅዱስ ደብረዳ በሰላም ታርፋለህ። ንስሐ ካልገባህ ግን በዚህ በእስላም እጅ ክፉ አሟሟት ትሞታለህ። ነፍስህም ወደ ሲዮር ትወርዳለች። የአምላካችን የኢየሱስ ክርስቶስ እናቱ ማርያምም ስላንተ አትማልድልህም። የስላሴ ጠላት በሚሆን በአንድ አስማተኛ ጠንቋይ ምክር የክፉ ጠላት ዲያብሎስ የመርዙ መቀመሚያ የሚሆን ስሙ ሰጠጢራ በሚባል የእንጨት ጢስ የክርስቶስ ቅዱስ ስጋ የሚፈተትበትን ቤተ መቅደስ አርክሰሃልና እንደዚሁ ገንዳንተ በነገሰ ጊዜ ሕዝቡን በትክክል ቢያስተዳድርና ክብርት በምትሆን በእስክንድር የሃይማኖት ጸንቶ ቢገኝ መሀሪ የሚሆን የአምላክ እናቱ እንደ ቅድስት ድንግል ማርያም ወዳጅ እንደ አባትን አወድ መንግስቱ ይጸናለታል። አሸናፊ የሚሆን የእግዚአብሔር እናት ወዳጅ የሚሆንና ሃይማኖቱ የቀና የአባትህን የናወድን ህግ እንዳንተ የሚያደርስ የሚያፈርስ ከሆነ ግን ከሶስት ዓመት በኋላ ስሙ መ በሚባል በዚህ በእስላሞቹ ገዢ ወንድም እጅ ይሞታል። ይህም ሆኖ በኋለኛው ጊዜ ሚ ከተሸጠበት ይመጣና ነግሶ በዙፋኑ ላይ ይቀመጥ ዘንድ የፈጣሪያችንን እናት ይለምናታል፣ ይማልዳታል። እኔስ በጻድቁ አባት ዙፋን ላይ ተቀምጦ ይነግስ አይመስለኝም፣ ልቡ ክፉ ነውና። ነገር ግን ፈጣሪያችን መሀሪ ነውና በብርሃን እናቱ ኃይለ ጸሎት አስቀድሜ ምስጢሩንና ታሪኩን የነገርኩ ስሙ መሄድ ተባለ የእስላሞቹን ገዢ ወንድም የሚያሸንፍና ለጥቂት ጊዜ ይነግሳል። አምላካችን በፈቃዱ ቢያነግሰውና አስተዳደሩ አገዛዙ እንዳባት ቢሆን እንደ ቀድሞዎቹ ደጋጋ አባቶች ነገሳት አምሳል ይሆናል። እድሜውና ዘመኑም ይረዝማል። እስከ ዓለም ፍጻሜ ድረስም የልጅ ልጁ ይነግሳሉ። እንዳንተ ከሆነ ግን ብዙ ዘመን ነግሶ አይኖርም። አስቀድሜ የዚህችን አገር እብዬ እንደነገርኩ በየረር ተራራ ምዕራብ በኩል ትይዩ የሆነች የዳግማዊ ዳዊት መናገሻ ከተማ የምትሆን በሀገረ እ ውስጥ የምትገኝ ስሟ አምባ ማርያም ተብላ በምትጠራው ቦታ ከነልጆቹ ልጆቹ ለአርባ ዓመታት ያህል ነግሶ ይኖራል። ልጆቹም ሁሉ እንዳንተ ከሆኑ እንዲሁ ይሆንባቸዋል። ይህቺ ቅድስት ሀገር የተመሰገነ የሁሉ ጌታ የሆነ እናት ምስጋናዋ የሚነገርባት አገር ናትና አምላካችንም ለ250 ዓመታት ያህል ምድረ በዳ ያደርጋትና የአንበሳና የነብር መናሃሪያ ትሆናለች። ሃይማኖቱ የቀና በንጉሱ አባት የናወድ ካህናት ዘንድም የተጠላችና የረከሰች በትንባወጢስ የሐሰትና የአምልኮ ባዕድ ካህናት ያረክሷት ዘንድ አይሻምናም። ይህ እስላሞቹ ዘመን 250 ዓመት እስኪፈጸም ድረስ እስላሞቹ ወደ እርሷ ገብተው እንዳይቀመጡ ይህችን አገር እኔ ጠብቃታለሁ። የመላእክት አለቃ ቅዱስ ራጉኤልም እንዲህ እየነገረው ሳለ ሌሊቱ ነጋና መልአኩ ከሱ ተሰወረ። በዚያን ጊዜ ራእዩ ጠፋበት፣ ከቃሉ ግርማ የተነሳ ልቦናው ደንግጧልና። ዳግመኛም መልኳም መመቤቴ፣ የአባቴ ወዳጅ ማርያም ሆይ በልጅሽ መልአክ አንደበት የጀመርሽውን ነገር ግለጭልኝ በልጅ ሽማም ተማጽኛለሁና እያለ በብዙ ውዳሴና ምስጋና ጸለየ። በዚህችም ሌሊት በመላእክት ምስጋና እየጸለየና በምህላም ላይ ሳለ ጥቂት እንቅልፍ ሸለብ አደረገው። ዳግመኛም መልአኩ ቅዱስ ራጉኤል መጥቶ ንጉሥ ሆይ ሰላም ላአንተ ይሆን። ትናንት ልበ ክፉ ነበርክ፣ ዛሬ ግን መልካም ነገር ይታይብሃል አለው። እንደዚህም ብሎ በተናገረው ጊዜ በጣም ደነገጠ፣ ድምፁ እጅግ ያስፈራልና። ዳግመኛም አይዞሃት ትፍራኝ በቅድስት እናቱ ጸሎት ፈጣሪ ይቅር ብሎሃልና አለው። አሁንም እንደ ትናንቱ ይህንን የምጽፍልህን ነገር ሁሉ ስማ አስተውልም፣ አለው። ጽሑፉንም በዙፋኑ የነጭ ሐር መጋረጃ ላይ እንዲህ ሲል ጻፈለት። ትናንት እንዳስረዳሁና እንደነገርኩን እነዚህ ተንባላታውያንና ከመንዝ በስተቀር በሸዋ ምድር በሙሉ በየረር፣ በዝቋላ በምድረ ከተታ በወግዳና እና በጽጋ እስከ አባ ወንዝ ድረስም በሀገረ ተጉለትና እና በይፋት ለሁለት መቶ ሀምሳ ዓመታት ይቀመጣሉ። ይህችን ሀገር የሰውን ኃጢአት የሚያነጻ ንጹሕና ቅዱስ የሆነ የክርስቶስን ደም በዕለተ ዓርብ በብርሃን ጽዋ የቀዳ ኡራኤል መልአክ ይጠብቃታልና ስለሆነም ይህች ሀገር ደጋጋ አባቶች ነገሥታት ለስሙ መታሰቢያ አድርገው የሰጡት ስለሆነ የሊባኖስ ሞፈር ውሃን ወንዝ አይሻገሩም። አስቀድሜ ታሪኳን የነገርኩ የስሟ ምልክት የሆነ ይህችን ሀገር ቀና የሆነ ሰላማዊ ንጉሥ እስኪነግስ ተንባላት ወደ እርሷን እንዳይገቡ ቅዱስ አምላክ በእኔ እጅ ይጠብቃታል። የንጉሱም የስሙ ምልክት አካላዊ ቃልም በስጋ በወለደችው እናት መጽሐፍ ድርሳን ዝ እ ሲል ይገኛል። የበትረ መንግስቱም ምልክት ዝ ሲሆን ስርወ ሃይማኖቱም የእስክንድሪያ አገር ሊቀጳጳስ የዲዮስቆሮስ ልጆች ከያዕቆባውያን የመጣ ነው። የሚና ልጆችም የትውልድ ቦታቸው ምድረሻዋን ለቀው ወደ ሀገረ ሻንቅላ ይሰደዳሉ። ጎ በሚባል ሀገር ላይም ከተማቸውን ይከትማሉ። ይህችም ሀገር የምትገኘው ፈለጋዊን በሚባል ወንዝ በባህር ዳር አካባቢ ነው። የያ ልጆችም ወደ ምድረ አናርት ይሰደዳሉ። ኩሌቶችም ወደ ሀገረ ጎ ሲሰደዱ በክፉ ቀን ከሚ ልጆች ተቆርጠው የቀሩ ወደ ሀገር ጉራጌ ይሰደዳሉ። ስለ ክርስትና ሃይማኖት መጥፋትም እያዘኑ በአረማውያን መካከል ይኖራሉ። ለምስክር ያህልም በእያንዳንዳቸው ሀገር በስተቀረ በዘመናቸው ቀሳውስት አይገኙም ጠፍተዋልና። ነገር ግን በመንዝና በመልዛ በወግዳና በጽጋ ሀገር በዱር በገደል በዋሻና በጉድጓድ ተሸሽገው በባህር መካከል በደሴት ላይ ሰፍረው ጥቂቶች ይተርፋሉ። ፈጣሪያችን ለመረጣቸውም ለክርስቲያን ልጆችና ለመጪው ትውልድ ምስክር የሆኑ ዘንድ አምላካችን ከጥፋት ይሰውራቸዋልና፣ በዚሁ በመንዝ ውስጥ ከንጉሱ ከያ ልጆች መካከል የሚተርፋል። እርሱ የውራይል ወዳጅ የሚሆን የንጉሱ ያ ልጅ ነውና፣ ስለዚህም ከእሱ ወገን የሚወለዱ በተንባላታውያን በእስላሞችና በአዳል መካከል ሆነው በተክለ ሃይማኖት የጸሎታይ የሸዋን እኩሌታ የሚገዙ መሳፍንት እንዳያጠፋ ፈጣሪህን ለምነው። እነርሱም የተንበላታውያን ዘመን እስኪያልፍ ድረስ ቅዱሱን መቃብር እንዳይደፈር በኃይላቸው የሚያስከብሩ ይሆናሉ። ነገር ግን የተንባላታውያን 250 ዓመት ተፈጽሞ አስቀድሜ እንደነገርኩ በኋላ የሚመጣው ንጉሥ እስኪነግስ ድረስ ደብረ አስቦ ጸጥታ አታገኝም አለው። ንጉሡ ልብነ ድንግልም ልክ አንድ ሰው ከባልንጀራው ጋር እንደሚነጋገር በሕልሙ ቅዱስ ራጉኤልን እንዲህ በማለት አነጋገረው። የሃይማኖቱ የቀና እስራኤላዊ ንጉሥ የሚነግሰው መቼ ይሆናል? በስንት ዘመን ትውልዱስ እንዴት ነው? ከያኑ ዘር ወይስ ከያኑ ዘር ወይስ ከንጉሱ የሚመወገን ወይም ደግሞ ከሌሎች ነገስታት በኩል ነው ብሎ ጠየቀው። ቅዱስ ራጉኤልም መሐሪ በሚሆን በአምላክ እናት ትእዛዝ የምጽፍልን ሁሉ ተመልከት አስተውልም እያለ በመጋረጃው ላይ የንጉስ የያን ስም ዳግመኛ ጻፈለት። ትውልዱ ከሌሎች ነገስታት ወገን አይደለም ከአንተ ዘር ነው እንጂ። የሚ ልጆችም በሀገረ ጎ ይቀመጣሉ። የሻንቅላውንና የምዕራቡን ሀገር በሙሉ እስከ ምጽዋ ባህር ድረስ የአረማውያኑንና የእስላሙን ሀገር ከባህረ ሄኖክ እስከ ምዕራባዊ ምስራቅ ሀገር ድረስ ከጉራጌ ሀገር በስተቀር ይገዛሉ። የአናርት ሀገርም ያለ ጥምቀት በክርስትና ሃይማኖት ህግ ብቻ ይኖራል። ሁለት መቶ ሀምሳ የተንባላት ዘመን እስኪፈጸምም ድረስ በዚያች ሀገር አጥማቂ ቄስ አይገኝምና። የዑራኤል መልአክ ወዳጅ የሚሆን ከንጉሱ ከያቤት የሚወለደውም የሸዋን እኩሌታ ይገዛል። እስከ ሰባት ትውልድም ለ159 ዓመት ሰላም ይሆናል። እኩሌታዋም ለ250 ዓመት በተንባላት እጅ ይገዛል። የሚ ልጅም ሀገረ ጎን በሰላም ይገዛል። በሻንቅላው ሀገርና በደቡብም መካከል ዘመነ መንግስቱ መልካም ይሆናል። እርሱ በሚገዛበት ሀገር ሁሉ ብዙ አብያተ ክርስቲያናት ይታነጻሉ። እፀ ህይወት እፀ መድኃኒት የሚሆን ከእስክንድሪያው ሊቀጳጳሳት መንበር ስርም የሰረፀ ሃይማኖቱም የቀና ነው። ነገር ግን ሰይጣን በልጆቹ ይቀናል። ከተንኮለኞች ነገስታት ወገንና ከክፉ ልጃቸው የተወለደ ከሰላማዊ ንጉሥ ዘርም ወገን ንጉሥ ይወጣል። ሰይጣን ወደ እርሱ ይስበዋል። እንዳንተ የእንጨት ጢስ ወይም ትንባዋ ያስጨሰዋል። እግዚአብሔርም ከክፉ ሞት ይቀስበዋል። በክፉ ሞት ይቀስፈዋል። የንጉሣዊ ዘርም ከሱ ነገድ ይጠፋል። አንተ ቀአበ የሚባል ጸሎት ለምነህ ባመጣው ጦርነት ይህከ ሀገር ወደ ሀገር የሚያሳድድህ ተንበላታዊ ንጉሥ ወገን የሚሆን በእርሱ ምትክ ይነግሳል። ጻድቅና የሃይማኖት አምድ የሚሆን በግብጻዊው በሲኖዳ መጽሐፈ ራእይ ትንቢቱና ታሪኩ እንደተነገረም በዚያን ዘመን አመድ ይዘልማል። ከሰማይ አመድ በዘነመ በሰላሳ ሁለት ዓመትም በሰዎች ዘንድ ፍቅር ስለሌለ ከእግዚአብሔር ዘንድ የረሃብ መቅሰፍት ይታዘዛል። የአምላክን ልጅ ስጋውን ደሙን ስለማያከብሩ በቤተ መቅደስ ካህናት መካከል በየአመቱ የመንፈስ ቅዱስ በረከት ትጎድላለች። ጻራ የምትሆን የግብፅ በግ የወለደቻቸውን የያዕቆባውያንን በግ ሃይማኖት የሚጠበቅ ቸር ጠባቂ የላቸውምና፣ ነገር ግን ስለ ቀናች ሃይማኖታቸው የዚህ ርኩስ እንጨት ጢስ ጥምባሆን የማይወዱ በስውር የተቀመጡ በሀገረ ማርያም መነኮሳት ጸሎት ይህ የአቆባዊ ንጉሥ ይነግሳል። ንጉሱ ልብነ ድንግልም ቅዱስ ራጉኤልን ይህ የተንበላታውያን ባል አጋራቸው የሆነ ሰላማዊ ንጉሥ አመጣጡ ወይም አነሳሱ አመድ ከዘነመ በኋላ በስን ዘመን ይሆናል ሲል ጠየቀው። ቅዱስ ራጉኤልን መልሶ ለንጉሱ የሚነግረውን እንዲህ ሲል ጻፈለት። አመድ በዘነመ ከአርባ ዓመት በኋላ በሸዋ በሸዋ ሀገር ውስጥ ከንጉሱ ከያ ልጅ ካህናት ጋር ከፍተኛ የሃይማኖት ክርክር ይነሳል። በዚያን ዘመን የጥቁር ኮከብ ምልክት ይታያል ይወጣል። በዚህ ሃይማኖት ሳቢያም በየሀገሩ ጦርነት ይነሳል። አመድ ዘንቦ የሃይማኖት ጦርነት ከተደረገ አምሳ ስድስት ዓመት በኋላ ይህ የነገርኩ ንጉሥ ይነግሳል። ንጉሱ ልብነ ድንግልም መልሶ ከየትኛው ክፍለ ሀገር ይወጣል በማለት ጠየቀው። መላእክት አለቃ ቅዱስ ራጉኤልም እመቤታችንን የለመንካትን ሁሉ የምነግርህንና የምጽፍልህንም ስማ አስተውል። ምስጢሩንም አልሸሽግም። ተመልከት፣ ሁሉን ነግርህ ዘንድ ከፈጣሪያችን እናት ዘንድ ወደ አንተ ተልክ ያለውና ስለሆነም፣ የንጉሱ የብርሃን እናት እመቤታችንን የምትወድ ነገዷ ከካህናት ወገን ሲሆን የትውልድ አገሯም በሀገረ ማርያም ውስጥ ነው። የስም አጠራሯም አንደኛው ፈ፣ ሁለተኛው ዳ፣ ሶስተኛው ቆብ አራተኛው አ ነው። እንግዲህ ይህ ንጉሥ ከንጉሡ ከሚ ትውልድ ከምዕራብ በኩል ይወጣል። በዚያን ጊዜ የልዑል ቃል መልአከ ኃይሉ ደ ተብሎ ተብላ በምትጠራ በደብረ ማርያም ውስጥ በሀይለ መንግሥት በስጉር ይቀባዋል። ከዚያም ክቡር በሚሆን በሊቀ መልአክ በቅዱስ ሚካኤል በዓል ዕለት አስቀድሜ ስሙ ቀ አ ነው ብዬ የነገርኩ የእስላሞቹን ገዢ ልጅ ድል ያደርገዋል። በዚያኑ ዘመን የጎጃምንና የጎንደርን ግዛት እስከ ላስታና አማራ ድረስ ያለውን አገር በእጁ ያገባል። ይህም ሁሉ በሆነ በሁለተኛው ዓመት በትግራይ ያለን ታላቅ መኮንን ሹም በመቤታችን በድንግል ማርያም በዓል ቀንዲል ያደርገውና የትግራይ ህዝቦች ይገዙለታል። አገሪቱንም በግዛት ውስጥ ያስገባል። ከዚህ በኋላ የሊዮንን ሃይማኖት የተቀበለ በንጉሱ በሚልጆች በሚልጆች ዘመን አስቀድሞ ያልተደረገ የሃይማኖት ጸብ እና ክርክር በዚህ ጊዜ በቅናች በእስክንድርያ ሃይማኖት ከፍ ያለ ጸብ እና ክርክር ይደረጋል። ስለዚህም በመላው አገርህ በብዙ ሀዘን እና ልቅሶ ጸብ ክርክር ይሆናል። የንጉሱ የያ ልጆች በሮም ሃይማኖት አምነዋልና ይህ ከደብረ ማርያም የወጣው ንጉስ ይህ ከደብረ ማርያም የወጣው ንጉስ ግን የእስክንድሪያን ሃይማኖት ወዶ የተቀበለ ነው። ይህም ከወንጌላዊ ቅዱስ ማርቆስ መንበር የተገኘውን ሃይማኖት የተቀበለ ንጉሥ ከንጉሱ ከያ ተወልዶ ከተንባላታውያኖቹ ከእስላሞቹ ጋር የተቀመጠውን የሸዋውን መስፍን ጻድቅ እና የታመነ የእግዚአብሔር ወዳጅ የአብርሃም እና የዳዊት ልጅ የምትሆን ከቅድስት ድንግል ማርያም በስጋ የተወለደ የጌታችንና የአምላካችን መድኃኒታችን ኢየሱስ ክርስቶስን ሰው መሆን ያበሰረ በቅዱስ ገብርኤል በዓል ቀን ድል ያደርገዋል። የአባ ተክለ ሃይማኖት የመቃብሩ ቦታ የምትሆን ደብረ ሊባኖስም ከዚህ ከንጉሱ ጋር ከማርቆስ መንበር ስር በወጣ በጳጳሱ እጅ ትባረካለች። ለሶስቱ ቀናት ያህል እኒህ አረመኔዎች አምልኮ ተጣዖት በመፈጸምና የእንጨት ጢስ ጥንብሃ በማጤስ አርክሰዋታልና ዳሩ ግን በአባ ተክለ ሃይማኖት እጅ የተባረከችው ደብረ ሊባኖስ የረከሰች አይደለችም በኢትዮጵያ ካሉ አብያተ ክርስቲያናት ሁሉ የተቀደሰች ናት እንጂ። ርኩሳንስ የምልህ የዲያብሎስ የመርዙ መገኛ የሚሆን የእንጨት ጢስ ወይም ጥንባሆ በሷ ላይ የሚያጭሱ ናቸው። ይህንንም ሁሉ ከነገረው በኋላ ቅዱስ ራጉኤል መልአክ ከንጉሱ ተሰወረው። ንጉሱ ልብነ ድንግልም በዚህ ሁሉ ነገር እያዘነና እየተከሰ ተቀመጠ። የሊቀ መላእክት የቅዱስ ራጉኤል ጸሎቱና፣ በረከቱ አማላጅነቱ በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳያዊቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ ኃላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማታትና ጻድቃን ትጉሃን፣ መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማህተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ህሊና የሰማውን ያደመጠውንም በደለኛና ሁሉም በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅዱስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያኑን ሁሉ በቸርነቱ ይቅር ይበለን፣ በታዘዘ መቅሰፍትም ሁሉ ይሰውረን። ለዘላለሙ አሚን። አቡነ ዘበሰማያት